የቀይ ባህር ጉዳይ በግለት ይቀጥላል የሚል አዲስ አቋም ከአራት ኪሎ ከተሰማ በኋላ ኤርትራዊ መንግስት ላይ ከባድ ውንጀላ ይዛ ተከስታለች። በማያገባው የመግባትና በሀገራት የውስጥ ፖለቲካ የመፈትፈት ልምድ ያለው ሻቢያም፣ ዛሬ ደግሞ ኢትዮጵያ መንግስታት የውድቀት መንስሄ የሚል ጽሑፍ አሰራጅተዋል። ኤርትራን ነጻ ሀገር ካደረገ በኋላ እንደ ሀገር ማቆም የተሳነው ሻቢያ ኢትዮጵያ እንደ ሀገር የመቀጠል አደጋ ውስጥ ናት ብሏል። በቀዳሚነት እንመለከተዋለን። በአማራው ጦርነት አዲስ የኃይል አሰላለፍ እየመጣ ነው። ጦርነቱ ሁለት ዓመቱን መድፈኑን ተከትሎ አዳዲስ ሁነቶች እየተስተዋሉ ነው። ዛሬ የፖለቲካ ምሁራን ያስተጋቡት ትንተና ደግሞ መንግስት በፋኖ ታጣቂዎች ላይ አዲስ ወታደራዊ ስልት ለመከተል ወስኗል ወይ የሚያስብል ነው። እንቃኘዋለን። ጄኔራሉ ጭንቅ ውስጥ ገብተዋል። ጄኔራል ታደሰ ወረደ አራት ኪሎ በፈረሙት የቃል ኪዳን ሰነድ ከወዲሁ ጫና በርትቶባቸዋል። ከዚህ በተጨማሪም የትግራይ ዓለም አቀፍ ምሁራንና እና ባለሙያተኞች ማህበር ለጄኔራሉ ማስጠንቀቂያ ሰጥተዋል። እንመለስበታለን።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 የቀይ ባህር ጉዳይ በግለት ይቀጥላል የሚል አዲስ አቋም ከአራት ኪሎ ከተሰማ በኋላ ኤርትራዊ መንግስት ላይ ከባድ ወንጀላ ይዛ ተከስታለች። በማያገባው የመግባትና በሀገራት የውስጥ ፖለቲካ የመፈትፈት ልምድ ያለው ሻቢያ ዛሬ ደግሞ የኢትዮጵያ መንግስታት የውድቀት መንስኤ የሚል ጽሑፍ አሰራጅተዋል። ኤርትራ ነጻ ሀገር ካደረገ በኋላ እንደ ሀገር ማቆም የተሳነው ሻቢያ ኢትዮጵያ እንደ ሀገር የመቀጠል አደጋ ውስጥ ናት ብሏል። ከኤርትራ በኩል ትንኮሳው ቀጥሏል። የሻቢያው መንግስት በቃላት ጦርነቱ ትንኮሳውንና ጸባጫሪነቱን ቀጥሎበታል በተለይም በኢትዮጵያ ውስጥ ጉዳይ ለረጅም ዓመታት የመፈትፈት ልምድ ያለው ኢሳያስ ድርጅት ዛሬ ደግሞ ኢትዮጵያ የመፍረስ አደጋ ውስጥ ናት በሚል ጽሁፍ መጥቷል። የኤርትራ ማስታወቂያ ሚኒስቴር ስለ ኢትዮጵያ ውድቀት የሚያሳዩ ጽሁፎችን በይፋዊ ገጹ አሰራጭተዋል። የሻቢያ ቃል አቀባይ የማነ ገብረ መስቀል የሚመሩት መስሪያ ቤት በአሰራጨው ጽሁፍ የኢትዮጵያ ሕዝብ በዘር ፖለቲካና በምዕራባውያን ድጋፍ ጥገኝነት ተተብትፎ ከችግር አልወጣም ብሏል። የሻቢያው የአንድ ግለሰብ ድርጅት ስለ ኢትዮጵያ መንግስታት ውድቀት መንስኤ መጽሐፍ ለምን እንዳስፈለገው ባይገልጽም ከአጼ ኃይለ ስላሴ እስከ አብይ አህመድ ያሉ የኢትዮጵያ መሪዎችን ዘልፏል። የኢትዮጵያ ሕዝብ በጥቂት ቡድኖች መብትና ሰብአዊ ክብሩን ተነፍጎ ለዘመን ሰላምን ማረጋገጥ ተስኖታል ሲል በሌላ ሀገር የውስጥ ጉዳይ ተንታኝ ሆኖ ብቅ ያለው ሻቢያ የጠቅላይ ሚኒስትር አብይ አህመድና አስተዳደር ከሽፏል ሲልም ያትታል። ኢትዮጵያውያን ስር ነቀል ለውጥ ያመጣል ብለው የጠበቁት ለውጥ በተግባር ተፈትኖ ወድቋል። ይባስ ብሎ ኢትዮጵያ ከዚህ ቀደም ከነበሩት መንግስታት የከፋም ችግር ውስጥ ነች በማለትም ተናግሯል። አዛውንቱ መሪ አቶ ኢሳያስ አፈወርቂ የአንድ ሀገር ሉዓላዊ መንግስትን በዚህ ልክ ለምን መዝለፍ እንዳስፈለጋቸው ባይታወቅም በኢትዮጵያ ውስጥ ፖለቲካ መፈትፈት መቀጠላቸውን ግን በአደባባይ እያሳዩ ነው። የማስታወቂያ ሚኒስትሩ ያሰራጨው ጽሁፍም ይህንኑ ነው የሚናገረው። በሚኒስትሩ ገጽ ላይ በተሰራጨው በዚህ ጽሁፍ የለውጡ መንግስት ከሽፏል ያለ ሲሆን ኢትዮጵያ ዛሬ ላይ በእርስ በርስ ጦርነት እየታመሰች ነውም ብለዋል። በተለያዩ አካባቢዎች እርስ በርስ ጦርነትና የብሔራዊ ግጭት ስለመቀጣጠሉ የሚገልጸው ጽሑፉ ላይ የኢትዮጵያን እንደ ሀገር የመቀጠል አደጋ ውስጥ ገብታለችም ሲል ያትታል። የአብይ አህመድ አስተዳደር የቀድሞ ሶስት መንግስታትን ፈለግ ተከትሎ ስልጣኑን በማስጠበቅ ላይ ይገኛል ሲልም ገልጿል። የቀድሞ ሶስት መንግስታትና የአብይ አህመድ አስተዳደር ስልጣን ለማስጠበቅ የመረጡት በብሔሮች መካከል እሳት በመለኮስ ነው ብሏል። የአሁኑ መንግስት የኢትዮጵያን ህዝብ መብት ከመርገጥ አልፎም ለቀጠናው ሰላም እና መረጋጋት ለማደፍረስ እየተንቀሳቀሰ ነው ሲልም ወንጅሏል። በአማራው ጦርነት አዲስ የኃይል አሰላለፍ እየመጣ ነው። ጦርነቱ ሁለት ዓመቱን መድፈኑን ተከትሎ አዳዲስ ሁነቶች እየተስተዋሉ ነው። ዛሬ የፖለቲካ ምሁራን ያስተጋቡት ትንተና ደግሞ መንግስት በፋኖ ታጣቂዎች ላይ አዲስ ወታደራዊ ስልት ለመከተል ወስኗል ወይ የሚያስብል ነው። አዲስ ስታንዳርድ የአማራ ክልሉን ጦርነት በተመለከተም ሰፊ ትንታኔ አጋርተዋል። ዘገባው የፖለቲካ ምሁራንን ያናገረ ሲሆን አዲስ አሰላለፍ እየመጣ እንደሆነ ጠቋሚ ነገሮች አሉ ብሏል። የክልሉ የአድማ ብተናና የፖሊሲ ኃይሎች ተሳትፎ እየጨመረ መምጣቱን ተከትሎ የግጭቱ መልክ እየተቀየረ የመጣ ይመስላል የሚለው ዘገባው ከሳምንታት በፊት የአማራ ክልል ፖሊስ ኮሚሽን ከአስር ሺህ በላይ የአድማ መከላከልና መደበኛ ፖሊስ መደበኛ የፖሊስ አባላት ማስመረቁን አስታውሷል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ የታማጀር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወታደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልሉ ፖሊስና ሚልሻ ለማስተላለፍ መታቀዱን ካስታወቁ ከሁለት ወራት በኋላ እንደሆነ ጠቅሷል። ሌተናል ጀነራል አለምሸት በጥር ወር 2017 ዓ ም ከመከላከያ ሚዲያ ጋር ባደረጉት ባለ ሁለት ክፍል ቃለ ምልልስ ላይ የሀገር መከላከያ ሰራዊት በየመንደሩ በየወረዳው፣ በየቀበሌውና በየከተማው መሰማራቱ ዘላቂነት የለውም ሲሉ ተናግረው ነበር። ሌተናል ጄኔራሉ ባለፉት አምስትና ስድስት ዓመታት በትግራይ በኦሮሚያና በአማራ ክልሎች የሚካሄዱትን ዘመቻዎች በመጥቀስ ቀጣይነት ያለው የሰራዊት ምደባ ያስከተለውን ጫና አጉልተዋል። በዚህም ወታደሩን ወደ ማሰልጠኛ ካምፖቹ ለመመለስ እቅድ እንዳለ ገልጸዋል። ወታደሩን ወደ ካምፕ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እድል እያወጣን ነው። በዚህ ረገድ እንደምናሳካ እናምናለን። ሰራዊታችንም የማረፍ እድል ይኖረዋል ብለዋል። እንደ አለምሸት ገለጻ የቀረውን ስራ ፖሊስና ሚልሻም ወታደሩን በመተካት ሰላምና ጸጥታን ማስጠበቅ ነው። ፖሊስና ሚልሻ መንደሮችን ለመጠበቅና መንገዶችን ለመቆጣጠር ከማህበረሰቡ ጋር መተባበር አለባቸው ሲሉም አክለዋል። በጎንደር ዩኒቨርሲቲ የፖለቲካል ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረም ጦሩን በግጭት ውስጥ በማሰማራት በክልሉ ዘላቂ ሰላም መመለስ ከባድ ነው ሲሉ ለአዲስ ስታንዳርድ ገልጸዋል። አክለውም በወታደራዊ ስነ ስርዓቱ ምክንያት ሰራዊቱ እንዲሁ ያለ ልዩነት ተኩስ መክፈት አይችልም። ሰራዊቱ በስህተትም ቢሆን አንድም ኢትዮጵያዊ እንዲሞት ይፈልጋል ብዬ አላምንም ብለዋል። አያይዘውም ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦሩ ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመትን በገዛይኑ እየተመለከተ ነው ሲሉ ገልጸዋል። ሲሳይ አክለውም የክልሉ መንግስት አድማ ብተናም ሚልሻዎችንና የመደበኛ ፖሊስ ኃይሎችን በብዛት ለማሰማራት ማቀዱ ወቅቱን ያልጠበቀን እንደሆነና መሰረታዊ ችግሮችን እንደማይፈቱ ይሞግታሉ። የግጭቱ ተለዋዋጭነትም መንግስት ችግሩን ለመፍታት እየሰራ እንደሚገኝ የሚናገረውን መሰረት እንደሌለው የሚያሳይ ነው ሲሉም ይገልጻሉ። የፌዴራል መንግስት ህዝቡን ጨምሮ ሁሉንም የሚመለከታቸውን አካላት በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት ያሉ ሲሆን አክለውም በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለም የግጭት ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይንም መቀየር ማለት ነው ብለዋል። ጠበቃና የህግ ባለሙያ የሆኑት አዲሱ ጌታነ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። እንደሳቸው ገለጻ ውሳኔው ተወስኗል የሚለው በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨባጭ ማስረጃ የተደገፈ ነው ብለው አያስቡም። አክለውም በእርግጥም የሰራዊቱ መውጣት ውሳኔ ከተወሰነ የትኛው አካል እንዳሳለፈውና ህጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው፣ ሰራዊቱ ከክልሉ መውጣት ያለበት ውሳኔ ትክክለኛ ዋና ተገቢ ሲሆን ብቻ ነው ብለዋል። ይሁን እንጂ የህግ ባለሙያው ሰራዊቱ በመጀመሪያም መሰማራት አልነበረበትም ሲሉ ይከራከራሉ። ግጭቱ የተጀመረው ሰራዊቱ ወደ ክልሉ በገባበትና የፌዴራል መንግስት በክልሉ ውስጥ የሚገኙ የጸጥታ አካላትን ትጥቅ ለማስፈታት በሞከረበት ወቅት ነው ሲሉ ይገልጻሉ። አክለውም ውጊያውን ሚልሻው ወይንም ሰራዊቱ መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም፣ የሚያስፈልገው ፖለቲካዊ መፍትሄ ነው ብለዋል። የፖለቲካ ፍልስፍና ረዳት ፕሮፌሰር ሲሳይ አስማረ ምንም እንኳን መከላ የመከላከያ ሰራዊት ሰላምን ለማስጠበቅ በየሰፈሩ በየቀበሌው መዞር እንደማይችል ቢያስገነዝቡ መንግስት ሚሊሻን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት እንደሌለው ይናገራሉ አክለውም መንግስት በሚሊሻና በአድማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችልም ሲሉ ገልጸው ችግሩ ወታደራዊ አሰላለፍን በመቀያየር ሳይሆን በሰላማዊ መንገድ መፈታት አለበት የሚያስፈልገው የህዝብን ጥያቄ መገንዘብና ምላሽ መስጠት ነው ብለዋል ጄኔራል ታደሰ ወረደ አራት ኪሎ በፈረሙት የቃል ኪዳን ሰነድ ከወዲሁ ጫና በርትቶባቸዋል። ከተሰናባቹ የጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ተቀብለው የቃል ኪዳን ሰነድ የፈረሙት ሌተናል ጄኔራል ታደሰ ወረደ ከተለያዩ አቅጣጫዎች ጫና በርትቶባቸዋል። ጄኔራል ታደሰ ወረደ ከአራት ኪሎ ስልጣን ርክክብ በኋላ ወደ መቀሌ አቅንተው አቀባበል እንደሚደረግላቸውና መግለጫ እንደሚሰጡ ሲጠበቅ ለቀናት አልታዩም። ጄኔራሉ መሾማቸው በተሰማ ቅጽበት ደስታቸውን የገለጹት እጩ አድርገው ያቀረቧቸው የደብረጽዮን ገብረ ሚካኤል ቡድን የሚዲያ ክንፍ ሰዎች ሰነድ መፈረማቸው ወዲያው ሲሰማ ወቀሳ ጀምረዋል። ጄኔራሉ የፈረሙት የቃል ኪዳን ሰነድ ከፕሪቶሪያው ስምምነት የተቀዱ ዋና ዋና ነጥቦችን የያዘ ቢሆንም ተፈጻሚ እንዳይሆኑ የሚል ተቃውሞ ከወዲሁ በመግለጫ ጭምር እየተሰማ ነው። ሚዲያ ላይ ከወዲሁ ከገጠማቸው የቃል ኪዳን ሰነድ መፈረም ተቃውሞ የጄኔራሉ ቀጣይ ዕጣ ፈንታ ከጌታቸው ረዳ የተለየ እንዳይሆን እንዳያደርግ ስጋት አጭሯል። በትግራይ ፖለቲካ ውስጥ ሚና ካላቸው አደረጃጀቶች መካከል አንዱ የሆነው የትግራይ ዓለም አቀፍ ምሁራን ና ባለሙያተኞች ማህበር ለጀኔራሉ ማስጠንቀቂያ ሰጥቷል። ማህበሩ ባወጣው መግለጫ ጀኔራል ታደሰ ወረደም በፈረሙት ሰነድ ላይ የተቀመጡ ነጥቦችን ተግባራዊ ለማድረግ እንዳይንቀሳቀሱ አስጠንቅቋል። ማህበሩ እንዳይፈጸሙ ካሏቸው ነጥቦች መካከል በትግራይ ሀገራዊ ምክክር እንዲካሄድ ማመቻቸት የሚለውን ነው። ማህበሩ ተቃውሞ መግለጫው በትግራይ በሀገራዊ ምክክሩ መሳተፍ ያለበት በህዝብ የተመረጠ መንግስት ሲመሰረት ብቻ መሆን አለበት ሲል አሳስቧል። ማህበሩ የህገ መንግስት ማሻሻያ እና የተጠያቂነት ጉዳዮችን ጨምሮ ሌሎች በሀገር አቀፍ ደረጃ የሚደረጉ ምክክሮች እና የውሳኔ ሀሳቦች እንዳያሳልፉ አስጠንቅቀዋል። ጀኔራሉ በተሰጣቸው የአንድ አመት የስልጣን ጊዜ ለመፈጸም በፊርማቸው ያረጋግጧቸው የቤት ስራዎች እንዳይተገበሩ የገጠማቸው ጫና ስጋት አጭሯል። ከወዲሁ ከተለያዩ አቅጣጫዎች ጫና የበረተባቸው ጀነራል ታደሰም ከአራት ኪሎ የስልጣን ርክክብ በኋላ ጠፍተዋል። ጀኔራሉ ወደ ትግራይ ይመለሱ አይመለሱ በውል የሚታወቅ ነገር ባይኖርም በማግስቱ መቀሌ ገብተው መግለጫ ይሰጣሉ ተብሎ ሲጠበቅ ነበር። ይሁን እንጂ ጀኔራሉ ይህ ዘገባ እስከ መንግስት እስከ ዛሬዋ ሰዓት ድረስ በምንም አጋጣሚ በአደባባይ አልታዩም። ምንም እንኳን ጀነራሉ ከወዲሁ በፈረሙት የቃል ኪዳን ሰነድ ጫና ቢበረታባቸውም በቀናት ውስጥ መግለጫ ይሰጣሉ ተብሎ ይጠበቃል። ጀነራል ታደሰ ፕሬዚዳንት ይሆኑልኝ ብሎ ማቅረቡን አስቀድሞ የገለጸው ደብረ ጽዮኑ ክንፍ ህዋት ባልተለመደ ሁኔታ ለቀናት ዝምታን መርጧል። የማዕከላዊ ኮሚቴ ስብሰባ እያካሄደ የሚገኘው ህዋት በጀነራል ታደሰ ወረደ ሹመት ላይ ያለውን ነው የተቃውሞ ይሆን ድጋፍ አልገለጸም። በጀነራል ታደሰ ሹመትና በፈረሟቸው ስምንት ቃል ኪዳን ድርጅቶች ላይ በስብሰባ ላይ የሚገኘው የህወሀት ምላሽ በእጅጉ ተጠባቂ ሆኗል። ትግራይን ከገጠማት የውስጥ ፖለቲካ ምስቅልቅል አውጥተው ሰላም በመፍጠር የተፈናቀሉ ዜጎችን እንደሚመልሱ ተስፋ የተጣለባቸው ጀነራሉ ድምፅም ተጠባቂ ሆኗል። ሲቢጂ የኢትዮጵያ ባለስልጣናት ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ክስ ምርመራን ውድቅ እንዲያደርጉ ጠየቀም። እርምጃው ተመጣጣኝ አይደለም ብሏል። ዓለም አቀፍ የጋዜጠኞች ጥበቃ ኮሚቴ ሲቢጂ የኢትዮጵያ ባለስልጣናት ቢያንስ ሰባት የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውድቅ እንዲያደርጉ ጠየቀ። የጋዜጠኞቹ ድርጊት የጋዜጠኝነትን ስነ ምግባር ጥሰት ነው ሲል ገልጾ እርምጃው ያልተመጣጠነ ነው ብሏል። የጋዜጠኞች መብት ተሟጋጅ ሲቢጄ ትናንት ሚያዝያ 1 ቀን 2017 ዓም በወጣው መግለጫ ጋዜጠኞቹ የታሰሩት መጋቢት 14 ቀን 2017 ዓ ም በኢቢኤስ ጣቢያ አዲስ ምዕራፍ በተሰኘው ፕሮግራም ላይ ብርቱካን ተመስገን የተባለች ባለታሪክ በ2013 ዓ.ም የዩኒቨርሲቲ ተማሪ እያለች የወታደር የደንብ ልብስ በለ በሱ ግለሰቦች ታግታ መደፈሯን መግለጿን ተከትሎ ነው። ይህንን ተከትሎም ባለስልጣናቱ የተላለፈውን ፕሮግራም የተቀነባበረ በማለት ውድቅ አድርገዋል ሲል ድርጅቱ ገልጿል። በመጋቢት 18 ቀንም ብርቱካን በመንግስት ባለቤት በሚተዳደረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ላይ በመቅረብ የተናገረችውን ትክክል አይደለም ማለቷን ሲቢጂ አክሎ ገልጿል። ከአንድ ቀን በኋላም የኢቢኤስ መስራች አማን ፍሳጽዮን ጣቢያው ክሶች ውሀሰት መሆናቸውን ያረጋገጠው ፕሮግራሙ ከተለቀቀ በኋላ መሆኑን በመግለጽ ይቅርታ ጠይቀዋል ተገኝተዋል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲቢጄ በመግለጫው መጋቢት 23 ቀን የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ምዕራፍ ፕሮግራም የማስተካከያ እርምጃዎች እስከሚወስድ ታግዶ እንዲቆይ መወሰኑን ጠቅሷል። ፖሊስ ባለታሪኳን ብርቱካንንና ጋዜጠኞቹን በሽብር ወንጀል በመጠርጠሩ በቁጥጥር ስራ ውሎ 14 ምርመራ ቀን በፍርድ ቤት ተሰጥቶታል። የጋዜጠኝነትን ስነ መግባር የጣሱ ጋዜጠኞቹን በሽብርተኝነት ወንጀል ጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲል የሲቢጄ የአፍሪካ ፕሮግራም አስተባባሪ አስተባባሪ ሙቶኪ ሙሞ ተናግረዋል። ሲቢጄ የተመለከተውን የፍርድ ቤት ሰነዶችን በመጥቀስ ፖሊስ ጋዜጠኞቹን በአማራ ክልል ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመተባበር ግጭትን ለማነሳሳት ህገ መንግስታዊ ስርዓቱን ለመናድና መንግስትን ለመገልበጥ ሙከራ አድርገዋል ሲል ከሷል ብሏል። ብርቱካን ክስተቱን የተፈጠረበት የዩኒቨርሲቲን ስም አለመጥቀሷን የገለጸው የጋዜጠኞች መብት ተሟጋቹ ይሁን እንጂ ተመልካቾች ተቋሙ በ2012 የአማራ ብሔር ተወላጅ ተማሪዎች የታገቱበት በምዕራብ ኦሮሚያ የሚገኘው የደንቢ ዶሎ ስቲ መሆኑን አመላክተዋል ብለዋል ሲቢጄ የዩኒቨርሲቲው ይህንን ተከትሎ ብርቱካን ተማሪው እንዳልነበረች ገልጿል ብለዋል የጋዜጠኞቹ ጠበቆች የኢዲቶሪያል ስህተት በሽብርተኝነት ህግ ሳይሆን በኢትዮጵያ የመገናኛ ብዙሀን ህግ መሰረት ነው መታየት ያለበት ማለታቸውን ሲቢጄ ገልጿል